ይሄ ሰውዬ ቆይ ምንድን ነው የሚለን? በኢትዮጵያ የሚኖሩ ሙስሊሞች አትበሉን፣ እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያ ሙስሊሞች ነን። ጀግንነት ማየት የናፈቀው ሰው ይህን ቪዲዮ ብቻ መመልከት ነው። ገብተው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

ወንዶቹ አስቸግረውናል። እኛ እናቶች ነን፣ በብዙ ቦታ ነው የምንጠቃው። አላህ ወንዶቹን ልባቸውን አላህ ይስጣቸው፣ ልቦና አላህ ይስጣቸው። እናንተ በጣም አስቸጋሪ ሆናችኋል ወንዶች። በጣም ብታድቡ ይሻላችኋል። በጣም አድቡ። ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያላል? ማንስ ነቢዩ ይሰደብ ያላል ከመገኝ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያላል? ማንስ ነብይ ይሰደብ ያላለ ቁጠር። እንግዲህ መሐመድ፣ በስድስት መቶ ሰባ ሰባት መካ ላይ የተወለደውን እስላሞች ነብይ ነው ይሉታል። ያን ነብይ የሚሉትን እጅ አይቼዋለሁ። ሲወ ሲወ ላይ አይቼዋለሁ። ያየሁትን ደግሞ ራሱ እየተና ራሱ እየመሰከረ ራሱ እየመሰከረ፣ ምስክሩ እንዴት ነው ይሄ?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

እነዚህ እነ ማን ናቸው? ምንድን ናቸው? ድርሻቸውስ ምንድን ነው? ጥሪል የሚሰደቡ አባቶች ሁሉ በጣም ነው የሚያሳዝነው። ኤኒሃው በንግግሮቻችን ላይ ምናልባት የሚመስል ነገር ብንናገር መልካም ነው ብዬ አስባለሁ። እሺ፣ አሁን ገዳዩ ማን ነው? ገዳዩ ማን ነው? ገዳዩ ማን ነው እንድመልሱልኝ ፈልጋለሁ ስማኝ አንድ ቃል እኔ ከዛሬ ጀምሮ ላላህ ብዬ ከህይወቴ በላይ ለምወዳቸው ነቢ አለ ሰላት ሰላም ብዬ ያንተን ወንድምነት ከተቻለ ቆርጫ አለው እኔ እናንተ ወንድም አይደለን ከዛን ቀን ጀምሮ ይቅርታ ጠየቅ አልጠየቅ አይ አይቻልም ወንድምህን መራቅ አይቻልም። መሰሎችህንም ለማስደሰት አይደለም አንተ መሀይም ስማኝ፣ ወላሂ ማንንም ለማስደሰት አይደለም። አላህ በሚያውቀው ልጄን እንሳይ ማለት ነው። ለአላህ ብዬ ጠላሁ። ብቶ ወደኝ ምን ልታደርግልኝ? ወደኛ አገናኘን ሰውዬ ሲጀምር አንገናኝም እንጂ ጠብራችን ለየክል ነው። ጀነትም ጀሀነምም ጀሀነም ስትገባ ገባ ልሸኝ ይችላል ነው እንዴ? የአባት ርስታ እንደ ጀነት አላህ አጎ ታረኮ እንዴ? አላህ እንዳንተ ይመስላል እንዴ? ይሄ ልጅ እንግዲህ ምን እንዳወራ ሁላችሁም ታስታውሳላችሁ ብዬ ተስፋ አደረግ። ነብያችንን ያላገጠውን ሰውየ ጀግና ነው በል ተብሎ ጀግና ጀግና ብሏል። ስንቴ ሶስቴ? ነው አራቴ እንደዚህ ብሎ ያንን ልጅ አሞካሽቶታል ሶ ስለዚህ በጣም የሙስሊም ኡማን አስከፍቷል። ይቅርታ ከመጠየቅ ይልቅ እንደዚህ አሁን መሽለጥለጥን ይዞበታል። አንዳንድ ሙስሊሞች ራሱ አንፈልግም ከእስልምና እውጣለን ምናምን እያሉት ነው። ኤንዌይስ እሱም ደግሞ ሰርፕራይዝ አረጋችኋለሁ ከእስልምና እውጥቼ እያለ ነው። በዚህ ጉዳይ ላይ ምን ትላላችሁ? በኢትዮጵያ የሚኖሩ ሙስሊሞች አትበሉን፣ እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያ ሙስሊሞች ነን ልክ ከሌላ ቦታ መጥተን የምንኖር አይነት ተብሎ ስለሚገለጽ ይሄ ይቅርብን። ይቅር ያ ሁላችሁም እንደምታውቁት ኢትዮጵያ አርዱል ሲርቅ የተባለች ናት። አርዱል አድል የተባለች ሀገር ናት። የታለ ያ ጀስቲስ፣ የታለ ያ እውነት የሚል ጥያቄ አንድ ሺህ ዓመት በላይ ፈጀባት ተብሏል፣ ተጽፏል። የእውነት ሀገር መሆኗ የፍትህ ሀገር መሆኗ የኢትዮጵያ ሙስሊሞች ለማረጋገጥ ለሺህ ዓመታት ጊዜ ወስዶባቸዋል። ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ከአሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ከሀገርህ ማን ነው የሚገፋ? ይህ ንግግር እየተደገመ እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው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 ሙስሊም ሁለተኛ ዜጋ የሆንባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ በኢትዮጵያ የተወለዱና ያደጉ በልዩ ልዩ ምክንያት የኢትዮጵያ ፓስፖርት ያገኙ የትኛውም እምነት የሚከተሉ ሰዎች ሀገር ናት። በእኩል ታገለግላለች። በእኩል ካገለገለች ትኖራለች፣ ካላገለገለች ኢትዮጵያ የሚለውን ስም ማስቀጠል አትችልም። ምክንያቱም እንዳላችሁት ግማሽ አካሏን ጥላ ኢትዮጵያ ልትሆን አትችልም። ና ናሬሽን ላይ የሚነገሩ ነገሮች አሉ። እኛ እሱን ተቀብለን መልሰን ባናስተጋባ ጥሩ ነው ያለው ነታሄ ነው። እኔ ሙስሊም ስለሆንኩ ከእንግዲህ በኋላ ኢትዮጵያ ውስጥ ሙስሊም ሁለተኛ ዜጋ ተብሎ የሚጠራበት ጊዜ አልፏል። ያ ተረት ተረት ነው ተብሏል። በሊቢያ ውስጥ እንደምትመለከቱት ሰዎች እየተፈላለጉ እየተያዙ ነው የሚገኙት የኢትዮጵያ እንደምታዩት በፓትሮል ነው እንግዲህ፣ አከታትሎ እያያዙ ያሉ እነዚህ ልጆች ደግሞ ከተያዙ የት ነው የሚሄዱ? ሊቢያ ውስጥ አሁን በስፋት ዘመቻ ተጀምረዋል። እንደዚህ አሳደው አሳደው ይዞ እስር ቤት እየከተቱ ነው የሚገኙት። በጣም ድምፅ ልንወልላቸው ከሚገቡ ሰዎች ውስጥ እነዚህ አንዱ ናቸው። ሊቢያ በጣም ያሳዝናል። አሁን ያለበት ሁኔታ እጅግ በጣም ያሳዝናል። ሁላችንም ድምፅ ልንወድላቸው ይገባል። እንደምታዩት በፓትሮል በቃ የትም ማምለጫ ያላቸው ሩጣ አታመልጥም። ከፓትሮል እጅ ግዴታ ትያዛለህ። ከተያዝክ በኋላ ደግሞ እዛ እስር ቤት የምታቁት ነው። እንግዲህ እስር ቤት ማለት በጣም ከባድ ነው። በተለይ ደግሞ እንደዚህ ውጭ ሀገር ሲሆን የቱ ጋር እንደሚያስሯቸው አይታወቅም። ሞት ክኖር ማን ምን ምን በቃ ምንም ነገር አይታወቅም። ሶ ለዚህ ስለሆነ ሁላችንም ድምፅ ልንወድላቸው ይገባል። ትውልድ እኮ በጣም ትምህርት አስጠልቶታል በግድ ነው እየሄደ ያለው እኔ ምላችሁ ማን ነው ያስገድዳችሁ የሚያስገድዳችሁ ቆይ ለምንድ ነው በግድ የምትሄዱ ደስት ካልፈለጋችሁ ትምህርቱን እኮ በቃ መተው ነው የምር አሁን ያለው ራሱ ስትራቴጂ አሁን ያለው ዲፕሎማሲ በጣም ከባር ነው ተው ሳይሆን ተው ሳይሆን ተማሩ መማር ግዴታችሁ ነው ግን እንደዚህ ደግሞ ሆናችሁ አትማሩ ነው ምላችሁ አልተማርኩም እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ ያለው እዚህ አዲስ አበባ ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን ግድያን፣ ገዳይን ማዘጋጀት ምን ያደርጋል? ጥቅም የለውም። ሁሉም የእርሶ ልጆች ስለሆኑ ሄደው ገስጸው፣ ተቆጥተው ነገር ወዳለበት እንዲመለስ እና በይቅርታ እንዲፈታ ሚናውን ቢጫወቱ ጥሩ ይሆናል ብዬ አስባለሁ። እንኳን እናንተ አስራ ሁለቱ እግር በእግር ተከትለውት ሲሰራ ያዩ የተማሩ እንኳን በሽልንግ የሸጠ ሰው እንዳለ አውቃለሁ። በሽልንግ የሚደለል ሰው እዚህ ውስጥ የለም ብዬ ራሴን ማታልል ሞኛ ሞኝ አይደለሁም። የቤተ ክርስቲያንን ራስ ለመሸጥ ሽልንግ የደለው ሐዋርያ ቤተ ክርስቲያንንና ፖለቲካ ለመሸቀጥ ሰው ሳንቲም ቢወስድ ደግሞ አይገርምም። ራሱን እኮ ተሽጧል። እንኳን ከዚያ በታች ያለው እኔ በዚህ አይነ እንጂ አንድ ሰው በሳንቲም ሸቀጠ ብዬ ሁሉ እንደምረይ ማሰብ አይደለም። አስራ አንዱ እንደዚህ አይደሉም ብዬ ነው የማስበው። የተማርኩት እንደሱ ነው። በመስጊድ ውስጥ ወታደር ሲሰለጥን ሰምታችሁ ታውቃላችሁ? መስጊድ ውስጥ ወታደር ሰልጥኖ ሲወጣ ሰምታችሁ ታውቃላችሁ? የለማ ሶ ገዳዩ ማን ሙስሊም ገዳይ ነው ይላሉ። ዌስተርኖች ናቸው፣ ይህንን ነገር እኮ ጭንቅላታቸው ውስጥ ያደረጉት ስራቸው በቃ ተሳካላቸው ይሄንን ነገር በጣም አስተላለፉት ዊስተርኖች የሚሰሩት ሚዲያ ላይ የሚሰሩ ሰዎች ይሄ ነው በቃ የነሱ ትልቁ አላማ ግን ሪያሊቲው ከዛ የራቀ ነው አገራችን ተመልሰናል በሰላም መመለሳችን ራሱ አንድ ነገር ነው ብቻ ሊቢያ ላይ በጣም ተሰቃይተናል ከባድ ነበረ እና ትሪፖሊ ላይ ሄደን ነበረ ታሰርን ምስቀን ታስረን ወደ ሀገራችን መለሱን በኤምባሲ በኩል እና የሚያስጠላው ነገር ምንድነው እዛ ጋር እኛ ሰባት መቶ ሀምሳ ሺህ ብር አውጥተን ነበር የሄድነው እና ስደት በጣም አስከፊ ነው። ይኸውልህ አሁን ላይ ሲሳችን ላይ የቀረው ይኸውልህ መቶ መቶ ዶላር ነው። ሦስት ሦስት መቶ ዶላር ሰጥተውን ነበረ እና መቶ መቶ ዶላር ነው ብቻ አሁን በዚህ ሰዓት እጃችን ላይ የቀረው። እና ስደት በጣም የሚያስጠላው ነገር ይሄ ነው በቃ። የአበረታታችሁን ኢትዮጵያውያኖች እንዳለ በጣም ነው የምንወዳችሁ፣ በጣም ነው የምንደግፋችሁ። ስደት የሚያውቀው ያውቀዋል። ከባድ ነው። ከቤት ከወጣችሁ አንዴ ዘመዶቻችሁ ጋር ለምትሄዱት እናት አባት ጋር ለምትሄዱ ከባድ ነው ስደት። ስደት የምትሄዱ ሰዎች የምትወጡ ሰዎች በደንብ አስቡበት ይህን ነገር፣ እንደዚህ አይነት ነገሮች ይከሰታሉ ብላችሁ በደንብ ማሰብ መቻል አለባቸው። ወዳጅህና አፍቃሪህ ግን የምትለየው መቼ ነው? የጭንቅህና የመከራህ ጊዜ ከጎንህ የሚሆን ሰው ነው የዛኔ ሁሉም ጥሎ ይሄዳል፣ እውነተኛ ወዳጅህ ሲቀር። የጭንቅ ሁሉ ጭንቅ ብሎ ማለት ደግሞ የትንሳኤው ቀን ጭንቅ ነው። የመልቅያማ ወይ ጀነት ወይ ጀሃንም ልትገባ የተዘጋጀህበት አለም ላይ ሳለ

እኛ ግን የእሳቸው ሀቅ እስካሁን አልገባ ነው። በእኛ ፊት ለፊት አንዴ እንደዚህ የተሰደበው ያሉት በእኛ ፊት ለፊት ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እፎይ በመባል የሚታወቀው ቲክታከር የእስር ማዘዣ እንደወጣበት ተነግረም ዘኢትዮጵያ በምሽት ዜናው ይዞት በወጣው መረጃ መሰረት የአዲስ አበባ ፖሊስ ምንጮችን ዋቢ በማድረግ ቲክታከሩ የእስር ማዘዣ እንደወጣበት አስታውቋል። እፎይ በመባል የሚታወቀው ግለሰብ ከሃይማኖት አስተምህሮ ጋር ተያይዞም ከሰሞኑ አወዛጋቢ ጉዳዮች ሲነሱበት እንደነበር የሚታወስ ነው። ለተጨማሪ መረጃዎች የፕላስ ምልክት በመካት ፎሎ በማድረግ ቤተሰብ የእናትህ ሆድ ውስጥ ተመልሰህ አገባም ትያዛለህ፣ ጀምረህ ትያዛለህ፣ በቃ ትያዛለህ፣ ትያዛለህ። አይቀርልህም። ከእንግዲህ በኋላ ኢትዮጵያ ውስጥ የማምለጥ አቅም የለህም። ምናልባት ልትወጣ ትችላለህ፣ ግን ደግሞ እንዳይወጣ ተደርጓል። ምንም ነገር ማድረግ አችልም። ግዴታ መተህ እጅህን ለመንግስት ነው መስጠት ያለብን። ከዛ ተገቢውን ቅጣት ሶ ማግኘት አለበት። ይህንን ተመልከቱልኝ። ይሄ ከጀርባ የምትመለከቱት ድልድይ ማለት ነው። ሀያ ሚሊዮን ብር ፈሽቷል ተብሎም በዛሬው ዕለትም ተመርቋል። በሀዲያ ዞን ጎንበራ ወረዳ ሲሆን የተመረቀው ማለት ነው። በዛሬው ዕለትም ለህዝብም ክፍት ተደርጓል። አስገራሚ ነው። በእኛ ሀገር እንደዚህ አይነት ስራዎች የተለመዱ ናቸው። ብዙ ጊዜ ትንሽ ስራ ሰርቶ በጣም ብዙ ሚሊዮን ብሮች ኢንቨስት ተደርጎበታል ብሎ ሲያወሩ እጅግ በጣም እንሰማለን። እንደዚህ አይነት ስራዎች እንግዲህ መቼ እንደሚቆሙ አናውቅም። መቼ ማህበረሰቡ መሸወድ እንደምናቆም አላቅም። ለማህበረሰቡ ላይ ቁማር መቼ መሰራት እንደሚያቆም አላቅም። ፕሊስ ይሄ ህዝባችሁ ነው። ፕሊስ ከውስጡ ነው የወጣችሁ ለህዝባችሁ ለመስራት ሞክሩ። እናንተ ከእንግዲህ ትላልቅ ሰዎች ናችሁ። እናንተ ከእንግዲህ ትላልቅ ሰዎች ናችሁ። ከእናንተ ነው እኛ የምንማረው። እንደዚህ አይነት ነገሮችን እየሰራችሁ ከሄዳችሁ ከሆነ እኛም ያጣፋንታ ነው የምናስኬደው። ይሄ ስለሆነ ለሀገራችሁ ብላችሁ ለህዝባችሁ ብላችሁ የተሰጣችሁን አማና በስትክክል ታወጦላችኋለሁ። ለዛሬ ያስንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ